ትግራይ ምንም አይነት ሌላ ጦርነት የሚሸከም ጫንቃ የላትም። በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችም ህይወት የቀጠፈው አስከፊው የእርስ በርስ ጦርነት ተፋላሚ ወገኖችም ጥቅምት 23 2015 ዓ ም የሰላም ስምምነት መፈራረማቸውን ተከትሎ አብቅቶም ነበር። አሁን ከጦርነቱ ጠባሳ ባላጋገመችው ትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባል ይሆን የሚል ስጋትም አላቸው። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚልም እየተዘጋጀም ይገኛል። የሸቀጣ ሸቀጦች እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሽመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረዣዥም ሰልፎችም ይዘው ይታያሉ። ከተማዋ ለቆ ለመውጣት የገንዘብ አቅሙ ያላቸው ወደ አዲስ አበባ ለመሄድ አውሮፕላን ትኬት እየቆረጡም ይገኛሉ። ከመቀሌ አዲስ አበባ የሚደረጉ በረራዎች ለቀናት በሙሉ በሙሉ ትኬትም ተቆርጦ አልቋል። አንድ ነዋሪ ለቢቢሲ ይህ ሁሉ የሚሆነው ከጭንቀት እየተነሳ ነው ሲል ይገልጻል። ትግራይ ለሁለት ዓመታት የዘለቀውና የግማሽ ሚሊዮን ሰዎች ሕይወት የቀጠፈው ተብሎ የሚገመተውን አስከፊው የእርስ በርስ ጦርነት መሀከልም ነበረች። በ2015 ጥቅምት ወር መጨረሻ ላይም ሁለቱ ዋና ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ አርነት ትግራይ ህወሓት የሰላም ስምምነት መፈራረማቸውን ተከትሎ አፈሙዞች ዝም ማለት ችለውም ነበር። ይህ ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ ለማስተዳደር እንዲቋቋም ማስችሏል። ነገር ግን ከቅርብ ወራት ወዲህ በህዋት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻው እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ አንድ የህዋት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲልም ይከሳል። ሁለቱም ወገኖች አንዳቸው ሌላቸውን ከውጭ ተዋናዮች ጋር ይሰራሉ የሚል ክስም ያቀርባሉ። አሁን በ2015 የተፈረመው የሰላም ስምምነት ሊፈርስ ይችላል፣ አልፎ ተርፎም በኢትዮጵያና በጎረቤት ኤርትራ መካከል ጥተኛ ግጭት ሊፈጠር ይችላል የሚል ስጋትም ተከስቷል። የኤርትራ መንግስት በትግራይ ጦርነት ወቅት የኢትዮጵያ መንግስትን በመደገፍ በቀጥታ ወታደሮቹን በማሰማራትም ተሳትፏል። ነገር ግን የሁለቱ ሀገራት ግንኙነት የፕሪቶሪያ ሰላም ስምምነት መፈራረምን ተከትሎ ሲሻከረ መጥቷል። በመቀሌ ከተማ ኗሪዎች ቀጣይ ግጭት ይቀሰቀሳል በሚል ስጋትም ገብቷቸዋል። ጫማ በመጥረግ ህይወት የሚመራውና እድሜው ሀያዎቹ የሚገመተው ተስፋ ገብረ ወጣቶች ግጭት ሰልችቷቸዋል ሲል ለቢቢሲ ተናግሯል። በጦርነት ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው፣ አሁን ግን ተሰላችቷል። አትክልቶችን በመሸጥ የምትተዳደረውና እድሜዋ 50ዎች የሚገመተው ሃይማኖት ገብረ ማርያም ደግሞ በ2013 የትግራይ ጦርነት ከተቀሰቀሰም በኋላ ሁለት ልጆቿ በትግራይ በኩል ጦርነት መቀላቀላቸውን ትናገራለች። ሴት ልጇ በሰላም ስትመለስ፣ ወንዱ ልጇ ደግሞ የአካል ጉዳት አጋጥሞታል። ወደ ጨለማው ዘመን መመለስ እንደማትፈልግ የምትገልጸው። ሃይማኖት አሁን ያለው ሁኔታ በጣም አሳሳቢ ነው ስትል ለቢቢሲ ተናግራለችም። አሁን የምንኖረው ካለፈው ጦርነት ቁስልና ጠባሳ ጋር ነው። ዳግመኛ እንባችንን ማንፈስ ማፍሰስ አንፈልግም። ጸጋነሽ ካሳ በማዕከላዊ ትግራይ ሽሬ የምትኖር የቀድሞ ታጋይም ስትሆን በጦርነት ወቅት እግሯ ክፉኛ ቁስሏልም። አሁን በክራንች የምትራምድም ሲሆን በቋሚነት የሕክምና ማድረግም ያስፈልጋታልም። ለቢቢሲ ጦርነት ቤተሰቤን አቃውሶታልም ብላለችም። የአካል ጉዳተኛ ነኝ የቤተሰቤ ኢኮኖሚ ያንን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። አክላም ማንም ሰው ሌላ ዜው ጦርነት ማስተናገድ አይችልም ብላለችም። የትግራይ ክልል ጦርነት ካስከተለው አስከፊ ጉዳት ሙሉ በሙሉ አላገገመም። ወደ አንድ ሚሊዮን የሚጠጉ ተፈናቃዮች አሁንም ወደ ቀያቸው መመለስ አልቻሉም። አንዳንድ ቁልፍ መሰረተ ልማቶች ትምህርት ቤቶችና የጤና ተቋማትን ጨምሮ ገና አልተጠገኑም። በክልሉ ዋና ከተማ መቀሌ በግልጽ የሚታይ ጭቁ ቆና ቢኖርም መደበኛ ህይወት ግን ቀጥሏል። ንግዶችና ሱቆች በመደበኝነት እየሰሩ ናቸው፣ እንዲሁም በጎዳናዎች ላይ ብዙ የፀጥታ ኃይሎች አይታዩም። ነገር ግን በአፍሪካ አስከፊ ከሚባለው መካከል አንዱ የሆነው ጦርነት በቅርብ ያስተናገደችው ከተማ ነዋሪዎች እያንዳንዱ እንቅስቃሴና መግለጫ በንቃትና በቅርበት ይከታተሉታል። አንድ ቡና መሸጫ ካፌ ውስጥ የተሰበሰቡ ወጣቶች አንገታቸው ስልካቸው ውስጥ ቀብረው ይታያሉ። በቅርብ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር የሆኑት አቶ ጌታቸው ረዳም ከፌዴራል ባለስልጣናት ጋር ለመመካከር በሚል አዲስ አበባ ከሄዱም በኋላ ከጋዜጠኞች ለቀረበላቸው ጥያቄ የሰጡት ምላሽ እየተመለከቱ ነው። በሌላ ካፌ እንዲሁ አንድ ወጣት ሐሙስ ዕለት የተቃዋሚው ህወት ቡድን የተሾመው አዲሱ የከተማው ከንቲባ ህዝቡን ለማነጋገር እንደሚያደርግ ለመስማት እየጠበቁ መሆኑን ተናገርም። ሁሉም ሰው የሚቀጥሉትን ቀናትና ሳምንታት ምን እንደሚያመጡ ለማየት እየጠበቅ ይገኛል።